እንግዲ በጠዋት ነው ለሊት 12 ሰዓት ሳይሞላ ከአባቴ ጋር እንግዲህ የሆነ ቦታ ልወስዳችሁ ነው። አብራችሁኝ ቆዩ፣ ምክንያቱም እጅግ በጣም ትደሰቱበት አላችሁ። በባለፈ ቪዲዮ በለቀኩት እንግዲህ ብዙዎቻችሁ ያቅማችንን እንረዳለን ያቅማችንን እናደርጋለን ብላችሁኛልና ይህንንም ቪዲዮ ደግሞ ለሌሎች እንዲደርስ ደግሞ በተለይ ላይክ ሼር አድርጋችሁ እባካችሁ አድርሱልኝ ይላለሁኝ በሰማቱ በቅዱስ መርቆሪዎስና በቅድስት ስላሴ ስም እንግዲህ ዛሬም ሁለተኛ ጊዜ እለምናቸዋለሁና ውድ ቤተሰቦቼ እንደምታዩኝ እንግዲህ እዚህ ጋ ሌሊት ጠዋት አካባቢ ነበረ፣ ማለት አስራ ሁለት ሰዓት ሳይሞላ ነበረ ከአባቴ ጋር እንዲሁም ደግሞ የቤታችን ታናሽ ወንድም አለንና ዲያቆን ከሱ ጋር እንግዲህ አብረን የምንሄድበት ቦታ አለን። ይህንን ቦታ ደግሞ ስታዩ በጣም ነው ደስ የሚላችሁ፣ በጣም ትደሰቱበት አላችሁ። እንግዲህ ዛሬ ለምን እንደሚሄድ የት እንደሚሄድ እንዲሁም ደግሞ ምንድን ነው መልእክት ላደርስ የሚሄደው የሚለው ነገር ደግሞ አብራችሁ ከቆያችሁ እስከ ፍጻሜ ድረስ ከቆያችሁ ታዩታላችሁ። ቪዲዮን ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሼር በማድረግ የተለመደው ትብብራችሁን እንግዲህ አግዙኝ። ላለሁኝ ሰላም ጤና ይስጥልኝ። ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምንቆያችሁ እንደምናላችሁልኝ እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። እንግዲህ ዛሬ የሆነ ቦታ ይዣችሁ ሄዳለሁ፣ ብያችዋለኝ በጣም ቪዲዮ ረጅም ስለሆነ ቶሎ ቶሎም እንትን ቪዲዮ እንዲፈጥንልኝ ያደረግኩት እናንተም እንዳትሰላችሁ፣ ጊዜያችሁም እንዳይበላባችሁ እንዳልበላባችሁ ብዬ ነው። ይሄ እንግዲህ ከወንዙ ከተሻገርን በኋላ አባቴ ፊት ለፊት ላይ እንግዲህ እየሄደ ነው። ታናሽ ወንድማችን ደግሞ እዚህ ጋር አለ። አጋጣሚ የሆነው እንግዲህ በቦታው ብዙ ሰዎችን አግኝቻለሁኝ። አንዲት እህቴ እንግዲህ የሚሄድበትን ዋና ምክንያት ልንገራችሁ። አንዲት እህቴ ከዚህ በፊት 59 ሺህ ብር ለቤተ ክርስቲያኑ ገቢ አድርጋ ነበረ። ከትናንትና ወዲያ በለቀቁት ቪዲዮ ላይ ያያችሁት ቤተ ክርስቲያን ማለት ነው። አሁንም በተጨማሪ ደግሞ እግዚአብሔር አምላክ በሰጣት የአስራት የባኩራት ብር አስቀምጣ አሁንም ድጋሚ ደግሞ ልካለች። ስለዚህ 29,629 ብር ማለት ነውና ይዤ እንግዲህ ለማስረከብ ይህንን ቤተ ክርስቲያን እየሄድኩ ነው። ሁላችሁም በእኔ በኩል ስትልኩ እንዲህ ከነን መረጃ ነው። ምን እንደተሰራ አሁን ባለፈ ጊዜ በላከችሁ ብር ምንድን ነው የተሰራው? ዛሬ ጠይቄያቸዋለሁ። ሙሉ መልሱን እዚሁ ላይ ታገኛላችሁ። ምን ምን እንደተሰራ በስሟ በልጆቿ ስም በባለቤቷ ስም ምን ምን እንደተሰራ ደግሞ ዛሬ በዚህ ቪዲዮ ታያላችሁ። እንግዲህ ወደ እኔ ስትልኩ ይህንን በመረጃ አስደግፌ ነው። ብራችሁን ያለ ቦታ ወይም ደግሞ ያለባሌ ቦታ እነሱ ማያስቀምጡም እኔም ደግሞ የተላኩትን በሥነ ሥርዓቱ ስጄ እንደዚህ በቪዲዮ መረጃን አስደግፌ ነው ለእነሱ የምሰጥላችሁ ማለት ነው። እና ውድ ቤተሰቦች እነሱም ደግሞ እኔ አደራ የሰጠኋቸው በሥነ ሥርዓት በመረጃ አስደግፎ ሰርቶ ነው እኔም እንግዲህ ቪዲዮ ማደርገው ማለት ነው። እና እዚህ ጋ እንግዲህ ሌሊት ላይ ነበር የወጣነው ነው ብያችኋለሁኝ። እዚህ ጋ እንግዲህ እዚህ አካባቢ የሆነ የሚመነጠር ነገር አለ፣ እየመነጠሩ ነበር እነዚህ አባቶቻችን። ሁላቸውም በእውነት በጣም ደስ ብሏቸው መርቀው እንግዲህ ቪዲዮ ደግሞ እንትን ድምጻቸው በጣም ርቅ ስለሆነ እኔ ማይክ የለኝም ብያቸዋለኝ። ማይክ ስለሌለ ድምጻቸው በጣም ራቅ ስላል አይሰማም ማለት ነውና፣ እግዚአብሔር ስጥልን ባወጣሽበት እጥፍ ድርብ ያድርግልሽ የሚል ነው እንግዲህ ያው ጉራግኛ ነው የሚመርቁት አብዛኞቻቸው ማለት ነው። እና እጅግ በጣም ነው ደስ የሚለው። ይህ እንግዲህ የሰጠችኝን የላከችኝልኝ 29 ሺ 6 መቶ ሃያ ዘጠኝ ብር ማለት ነውና ወስጄ ሰጥቼላታለሁ ከነ መረጃ ማለት ነው። እንግዲህ በዚህ ብር ደግሞ ምን እንደሚያደርጉበት ከነግረውኛል ባለፈ ጊዜ በለቅኩላችሁ ቪዲዮ ከሱ ጋር አንድ ላይ ተደርጎ የተወሰነ ደግሞ እነሱ መንገድ ላይ እየተቀመጡ ይለምናሉ። እንዲሁም ደግሞ እንደሷም ያሉ አንዳንድ ሰዎች እንዲሁ ደግሞ ለበረከት ብር ስለሚያስገቡ አንድ ላይ ኮምፐርሳቶን ለመግዛት ነው የታሰበበት ማለት ነውና ያው የቻለውን ያክል ማለት ነው እንግዲህ ይህንን አድርጌ ያለውኝ፣ ከዛ ደግሞ እዚህ ጋር ሁሉም አባቶቻችን እንዲሁም አባታችን በጸሎት እየታሰብሽ ነው፣ በርቺ ጠንክሪ፣ እግዚአብሔር አምላክ ያስብሽ። እውነት ማንንም በቃኔ፣ እንጃ ማንም ምንትን ሳይልሽ በራስሽ ጊዜ ይህንን ነገር አስበሽ ስላደረግሽ እውነት፣ ካደረግሽ በላይ ደግሞ እግዚአብሔር አምላክ እጥፍ ድርብ አድርጎ በቤትሽ በረከት እንዲሁም ደግሞ ለሀገርሽ ምድር አብቅቶሽ ከልጆችሽ ከባለቤትሽ ደስ የሚልዮት የምትኖሪ ያድርግልሽ ብለው እንግዲህ ምርቃት አድርገዋል። በሰላም ነይ እንዲሁ ሀገር ቤት መተሽ ደግሞ በዚህ ስፍራ ላይ በዚህ መቅደስ ላይ ቆመሽ ለማስቀደስ ያብቃሽ ብለውሻልና ውድ እህታችን እግዚአብሔር ስጥልን። ያው ስሟን እንዲገለጽ አትፈልግም፣ እንዲህ እንኳን ቪዲዮ እንዲሰራ እንኳን ብዙም አትፈልግም። ግን ለሌሎች ምሳሌ ይሆናል። እንዲሁም ደግሞ በመረጃ እንዲሁ ለምሳሌ አንድ ሰው ሲልክ እኔን ላያምነኝ ይችላል። እሷ በእምነት አድርጋለች፤ እኔ ደግሞ የአምናኝ የላከችውን ነገር አድርጌ በመረጃ አስደግፌ አሳይቻቸዋለሁ ማለት ነው። እና ሌሎቻችም ስትልኩ ደግሞ እንደዚሁ ነው፤ በመረጃ እያስደገፍኩኝ ወስጄ ለቤተክርስቲያኑ ክርስቲያኑ እሰጥላችሁ ማለት ነውና፣ እጅግ በጣም ደስ ይላል። ስለዚህ ውድ ቤተሰቦቻችን የአቅማችሁን እናንተም እንድትረዱ መርዳት እንኳን ባትችሉ ሼር አድርጉት፣ ቪዲዮም ማለት ነው፣ ለሌሎች እንዲደርስ። አሁን ደግሞ እንግዲህ እነዚህ ወንድሞቻችን ከዚህ በፊት 59 ሺ ብር ልካ ነበርና በዛ 59 ሺ ብር ደግሞ ምን እንደተሰራ አሁን አብረን እናያለን ስላልነበረ በዚህ መልኩ ተሰርቷል። አሁን በር መስኮት የሚጠራቸው ነገራቶች አሉ። ከዛ በተጨማሪ ደግሞ የሰንበት ተማሪዎች ትምህርት ቤትም ስለሌለ በጋራ እንደምታዩ በዚህ ልክ ነው አገልግሎት እየሰጠ ያለው። እንግዲህ ይህ በተደረገ አስተዋጽኦ አንዱ ተሰራ። ይህን ይመስላል። ከዚህ በመቀጠል ደግሞ ምናልባት

ፈርቅ አዳጅ በመሆን አዎ ምሳሌ ሆናለች ማለት ነው። ሆናለች ማለት ነው። የሚቀጥለው ደግሞ ይሄኛው ታች ያለው በታች በኩል ያለው ቀጣይ የሞያ ቅድሳት መፈጫ ይሆናል ተብሎ አንድ ግለሰብ ካለው የራሱን በቁ አድራጎት ያደረገነው እንግዲህ መሬት ፈጦ ነው ይሄኛው ራሱ ፈጦ ገንዘቡን ጭ አድርጎ ቀጥታ በዚህ ልክ ለሱቅ አልገልሎት ይዋለው በስሜ

ከኋላ በኩል ያለው እንግዲህ በጣም ጠጣር ክርስትና በፊት እዚህ ነበረ መሰለኝ። ክርስትና የምታነሱት የነበረው ከላዩ አማራጭ ስላልነበረ ጥበቃ ቤት በቆሚያ መጠለያ የተሰራበት ተባ አለ እሷ በላከችው ከዚሁ ከሀምሳ ዘጠኝ ሺህ ላይ ነው። አጠቃላይ እሷ ባደረገችው ተግባር ቤተክርስቲያኑ ላይ በርካታ የልማት ስራዎች ፈር ቀዳጅ ከመሆኑ አንጻር ስላደረገችልን አስተዋጽኦ እህታችንን ስታስተባብር ስለነበረው በሰማዕቱ ቅዱስ መርቆሬዎስ ስምና በቅድስት ስላሴ በጣም ከልብ አመሰግናለን። እግዚአብሔር ይስጥልን። አሜን። አብሮ ይስጥልን። ተጨማሪም ተጨማሪ ነው። አሁን ቤተክርስቲያኑ ነው በዚህ ልክ መሬቱ እንደዚህ ጠባብ ነው። አሁን የአዲስ አበባ ልጆች ይኸው ከዚህ ካጥሩ አልፎ በዛ በኩል አሁን መሬቱ ገዝተዋል። በዛኛው በኩል ማለት ነጆችና እምናል ከመሆኑን ልናቅረው ነው። ወደዚህ ልናስገባል። ይሄኛው ተነስቶ ይነሳና ተነስቶ ያኛው ወደዚህ ይገባል፣ ወደዚህ ይገባል። አባ ልጆች አሁን ወደ ቤተ ክርስቲያኑ ወደ ውስጥ ያሉ እቃዎች እያወቁትም ትንሽ የአቅም ማነስ ሆኖ ነው። አሁን ቅድም አባታችን ሲገልጹ ነበር፣ ሚሊዮን ቤት ነው አሁን ከተማ ውስጥ ስለሆነ ማለት ነው። በዚህም በኩል ተገዝተዋል፣ በዛም በኩል አሁን ትንሽ ማስፋፊያ ተገዝተዋል። ይሄ ይመስላል እንግዲህ እናታችን። እግዚአብሔር አምላክ አጋዝተን ያለ ቅዱስ ስላሴ ከተማቱ መርቆዶ ይጠብቅልን ቤቶች፣ ከና ቤተሰቦች። በዚህ አጋጣሚ ግን ከና መሰግናው ማንና አልፈው ቤታችን ያለን እግዚአብሔር አሜን። እኔማ ምን አድርጌ ነው ምንም አላደረኩም። እግዚአብሔር ነው ያደረገው። እኔ ምንም አላደረኩም። እግዚአብሔር ስጥልን ዋና የሰጠችን እህታችን ያደረገችልን እሷ። ባታደርግ እኔም ዛሬ እዚህ ጋር አልገኝም ነበረና ለእኔም ትልቅ በረከት ነው በርግጥ፣ እግዚአብሔር ይመስገን። እናንተም ደግሞ ጠዋት በመኝታ ሳተኙ እንኳን ሌሊት እየተነሳችሁ ሁሉ እያደረጋችሁ ነው። እኛ ዝም ብለን እንደው መተን ድረስ ብለን መሄድ ነው እና እግዚአብሔር እናንተንም ይጠብቃችሁ። የቤተ ክርስቲያን ደግሞ በዚህ ብቻ ሳይሆን በግንብ ተገንብቶ ትልቅ ደረጃ ላይ ደርሶ ለማስመረቅ ያብቃን። ያ ነው የኔ ምኞት ማለት ነው እና እግዚአብሔር አምላክ የአርባ ስምንት ዓመት ጥያቄ ነበረ ሲጠየቅ የነበረው። አሁን የቀብር ቦታ የለውም ለቀብር ቦታ የሚሄደው ቀደም ሲል ሰው ሲከለል የነበረበት ከአንድ ሰዓት ተኩል በላይ ነው፣ አስከሬን ተሸክሞ ሰው እየሄደ ያለው። ስለዚህ ይሄ ቤተክርስቲያን በዚህ ልክ እንዲቀጥል መመኑ ዋና እያሰጋ ያለው የቀብር ቦታ እንዲፈጸም ነው። ያን ደግሞ ከተማ ከመሆኑ አንጻር ቦታ ማስፋፋት ላይ ነው ከፍተኛ ጥረት እየተደረገ ያለው። ከዚህ አንጻር ቦታ ማስፋፋት ከተማም ከመሆኑ መዘጋጃ ከሳ የሚከፈል ነገር አለ እስካሁን ባለው እስከ 8 ሚሊዮን ወጪ ተደርጎ ይህ ቤተ ክርስቲያን እዚህ አገልግሎት ተሰጠ ባለበት ሁኔታ ላይ ለመሬት ብቻ ሲከፈል ያለው ቀጣይም በዚህ ሁኔታ ላይ ጥረት እያደረገ ስለሆነ የሚቻላቸውን ሁሉ ሌሎችም አካላት በዚህ ንግግር እንዲያደርጉ በእግዚአብሔር ስም እግዚአብሔር እንጠይቃለን። አንቺ ስላደረግሽልን እኅታችን በጣም ከልብ ነው የምናመሰግነው። ምክንያቱም በአንቺ አማካይነት የመጣው እንግዲህ እግዚአብሔር የሚወደውን ሲያደርግ እንግዲህ በአንድ ሰው ተመስሎ ነው ሊያደርግ የሚችለው። ስለዚህ በአንቺ ተመስሎ ያደረገው ነገር በጣም ደስ የሚል ነገር ነው። ቀጣይኛም ባለው ነገር ላይ አቅማችን በፈቀድ ያህል እንቅስቃሴ እናደርጋለን። እግዚአብሔር አሜን አሜን አብሮ ይስጥልን። ተሺ አንድ ጥያቄ ለአባቶችም ሳልጠይቅ እንትን ያልኩት ነገር አጠቃላይ ዙሪያ ቅድም እንትን ችፑት ተብሎ ነበር። ምን ያክል ነው የሚጨርሰው? አጠቃላይ ለምሳሌ ዙሪያው ምናልባት ትንሽ ድምጽ ሶስት ሺህ ብር ነው የሚገዛው አንዱማ ሶስት ሺህ ብር ነው። ያው እንትኑ የካሬው ሂሳብ ስናወጣው እስካሁን ድረስ የካሬው ሂሳብ አላወጣ ነው። ምናልባት አሁን አውጥተን አየና፣ እሺ ይሻላል እሱ ለቀሽ እሺ፣ ሰላም ነው እንግዲህ፣ እናመሰግዳለን። ያው ቤተክርስቲያኑ ያለበት ሁኔታ ያንዳንዱ ነገር አሳይቻቸዋለሁ። ለበረከቱ ተካፋዩ ነው። እግዚአብሔር ይስጥልን፣ እግዚአብሔር አክብርልን። እህታችን እድሜ ከጤና ጋር ይስጥሽ ከነ ልጆችሽ ከነ ባለቤትሽ ትልቅ ደረጃ ላይ ድረሽልን። መተሽ ደግሞ ለማስቀደስ ያብቃሽ ማለት ነው። እዚህ ደጅ ላይ መተሽ ለማስቀደስ ለማየት ያብቃሽ ላለውኝ እህታችን እግዚአብሔር አምላክ ይስጥልን። ሰላም ኑልን ዶድ ምርቃት አስ ኦ

እናንተም እድሜ ከጤና ጋር ይስጥልን። እሺ አሜን፣ እግዚአብሔር ይስጥልን። እንግዲህ ቪዲዮን ወዳችሁታል ብዬ ተስፋ አደርጋለሁ። አሁን ደግሞ ወደ ቤት እየተመለስን ነው። ጠዋት ወጣን፣ ከዛ ደግሞ ያው ትንሽ ይህንን ፕሮግራሞቹን አካሂጄ ከአባቴ ጋር ከወንድሜ ጋር እንዲሁም ደግሞ ከአንድ ወንድማችን ጋር ቃለ መጠየቅ ካረኩዳቸው ወንድሞቼ ጋር አብረን እንግዲህ ወደ ቤት እየሄድን ነው። ይህ አንዝቻ የሚባል ወንዝ ነው ማለት ነውና፣ ከዚህ በፊት አሳይቻቸዋለሁኝ። ስለዚህ ውድ ቤተሰቦቼ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሆኖ ሌላ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ ማለት ነውና ኮመንት ላይ አስታውቁኝ። በተረፈ በሌላ ቪዲዮ እስከምንመጣ ሰላም ሰንብቱልኝ።